እና ሰይድን ይልልህ የምፈልገው አዩን የመሰለች ልጅ ትተህ ሱመያን ለመፈለግ መሄደ በጣም ነው የሚያሳፍረው። ትክክል ነች የልጆች እናት ነች፣ ነገር ግን ደግሞ ጥላ ሄዳለች። ይቺ ልጅ ማለት በቃ የልጆች እናት ነች ሚስቴ ነች ብትላት ራሱ ትታ ሄዳለች። እንደገና ደግሞ ከዛም ስትመጣ ብራት ስንት ለሷ ስትል ስንት ስቃይና የስንት ነገር አደረግ ስንት ነገር ሆነ ሆንክ ቆይች ልጃውን በባዶ ሜዳ እንደዚህ ስትሰቃይ ግን አታሳይ አታሳዝንም? አዩ ለማን ስትል ነው እሷ እንደዚህ እየተሰቃየች ያለችው? ለምን እሷን ለመረዳት አትሞክርም? ወርቅ የመሰለች ምን እቺን የመሰለች ልጅ አዩን አግኝተክ ሱመያ ጭራሽ ለመፈለግ ትሄዳለህ? ለምን አትተዋትም? ኑሮ ወለም ከአዩ ጋር አትኖርም? ሱመያ ሁለት ልጆችን እንደገና አዩ ደግሞ አስር ልጆችን አትሰጥም? ብዙ ልጆችን አታፈራለን። የምጣዱ እያለ የእንቅቡ ተንጣጣል። ያገሬ ሰው እሷ መሰለችኝ የሰይድ ሚስት፣ የሰይድ ሁለተኛዋ ሚስት እሷ እየመሰለችኝ ነው። አሁንማ ማለት ነው ሌላኛው ጣውንትም እየመሰለች ነው። ሱመያ ለምን አተዋትም? አዩን የመሰለች ወርቅ ሚስት እያለችህ ሱመያ ምን ትሆንሃለች? ሱመያም ሆኖ ልጆቹ ምን ይሆኑሃል ነው እኔ እንደተረዳሁት። አሰላሙ አሌይኩም ረህመቱላሁ በረካቱ ውድ ና የተከበራችሁ የሀያት ፋሚሊ ተከታታይ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ያለም ዳርቻ አላህ ሰላማችሁን እያብዛልኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ቤተሰቦቼ ዛሬም እየመጣሁበት ቪዲዮ የመጀመሪያው መግቢያ ላይ እንዳሰማዋችሁ ነው። ጋይ መግቢያ ላይ ያስደመጥኳችሁ የዚች ልጅ ቪዲዮ ነው። በጣም አስገርመኝ ነው ማለት ነው ጋይስ። ሌላኛው ደግሞ ሰይድ ያው የት እንዳለ ቪዲዮ አይታችኋል ብዬ አስባለሁ። እስኪ እሱን ቪዲዮ ቀንጫ ብናደርግና እንቀጥላለን ማለት ነው። አብራችሁኙ ነው ባህር ዳር ሀሙሲት፣ ከሀሙሲት አንበሳሜ፣ ከአንበሳሜ አርብ ገበያ፣ ከአርብ ገበያ ሳህና በሞተር ከዛ በኋላ ሞተር ነው ያለው። በሞተር ከሳህና ሌላቦ ሌላቦ ሌላቦ እያ ያቆራረስኩ መጣሁኝ። ከዛ በኋላ ደግሞ አካባቢያቸው ደቡብ ጎንደር ውስጥ ያለሁት አካባቢያቸው የት እንደሆነ አላውቅኩትም። በባህር ዳር ነው በነዚህ መንገድ ሲመጣ የሚቀርበው ቀጥታ ከጎንደር እንዳይቀርብም፣ እንግዲህ ያው መሀል ላይ እንትን አለ፣ ፍተሻ ምናምንም አለ። ከተማ ወጣ ሲባል እንግዲህ በየቤቱ እንግዲህ እያንኳኳ ነው የጠየኩት። የሱመያ ቤት ገጠር ውስጥ ነው ያለሁት። አየሩ በጣም ደስ ይላል፣ ባህር ዛፎች ይበዛሉ። ደስ የሚል ጥቅጥቅ ያሉ ባህር ዛፎች አሉ። እንደውም እዚህ ጋር አሁን ምንም የሌለ በደንብ ጫካ የማይመስል ውስጥ ውስጡ የሚታየውን ነው እየቀረጽኩላቸው ያለሁት። እንግዲህ አፍጠር ሰዓትም ሊደርስ ነው። አሁን እዛ ማዶም ሄጄን የመጣሁት በቀኝ ሄጄ አለው። በዚህ ወደ ኋላ የቀረኝ ማን ነው ሄድ ቀረኝ፣ የቀሩትም ቤቶች ያው ካሜራው ሌንሱ ዙሙ። እንግዲህ ውድ ቤተሰቦቼ እንዳያችሁት ነው ሰይድ ያው ጎንደር ገብቷል። ሄዳለሁ ያለበት ቦታ ላይ እየሄድ እያሳየን ነው በጣም ነው ያሳዘነኝ፣ እውነት ለመናገር በጾም አፉ ነው እየተከራተተ ያለው ሀቂቃ ማለት ነውና እንግዲህ ጎንደር ልም ያለ ገጠር ውስጥ ገብቶ ነው ቪዲዮውን ቀርጾ የለቀቀው። እኔ አላህ ይጠብቅህ ይቅናህ ነው ማለት ምፈልገው። ሱመያዬ ሰፈርሽ መጥቶ እንዳት መልሹ ከዚህ በላይ ባይንከራተት፣ መዋያ ማደሪያ ያስቸግራል፣ ማያውቁት ሀገር ላይ ሲሆን ማለት ነው። በእርግጥ ሰው ምስኪን ነው የገጠር ሰው ምስኪን ነው። እሱም እያለ ነበር ና ነገር ግን ሱመያ ከዚህ በላይ እንዲንከራተት እንዲ ቀጂ አትፍቀጂ ማለት እንፈልገው ይሄንን ነው እምለው፣ ሁሉ እስከሚጠፋብኝ ድረስ ነው የሰይድ ዙረት የምር እና ያላህ ይከተልህ ይቅና ያገናኛችሁ ነው ማለት እንፈልገው ነገር ግን በእርግጥ እንዳይገናኙ እንዳይገናኙ የሚያሴሩ ሰዎች ሰዎችን እያየን ነው ሚዲያ ላይ ማለት ነው። ሱመያ እንዳትራራ እያደረጉ ያሉ ሰዎች አሁንም እንደቀጠሉ ናቸው። እንዳይገናኙ የባሰ ሱመያ እንድትርቀው በቃ የሆነ እያሴሩ ያሉት ነገር ና ይመስለኝ እንግዲህ ያዩን ጓደኛ የምትናገረውን ነገር አይታችኋል። ያዩ ጓደኛ የምትናገረውን ነገር አይታችኋል። ቤተሰብ ምን እንደምትል ማለት ነው። እና እራሷው ተናግራ ደግሞ ለምድ ነው ማትተኝ ትላለች። ሙሉ ቪዲዮ ብዙ ቪዲዮ ስለ ሱመያ የሰራችው እሷ ናት። ሱመያ አንድ ቪዲዮ ሰራች መልስ ሰጠቻት። አሁንም ትሰራለች ዝም ብላ እና ትላንትና ነው ለሁለተኛ ጊዜ መልስ የሰጠችው ማለት ነው። አጠር ያለ መልስ እና ምን ብትል ጥሩ ነው? እኔ እኮ ትችሻለሁ ለምንድን ነው ማትኝ? ነገር ግን ከሁለት ቀን በፊት የለቀቀችው ቪዲዮ ስለ ሱመያ የሚያወራ ነው፣ እውነት ለመናገር ማለት ነው እና ሱመያን አተዋትም ወይ መግቢያ ላይ እንዳስዳመጥኳቸው ማለት ነው። ሱመያን አተዋትም ወይ? አዩ እያለችልህ አዩ ጋር ለምንድነው ማትኖረው ዝም ብለህ ምን ስለሆነች ነው ሱመያ? እንደገና ደግሞ ሁለት ልጅ ሱመያ ብትወልድልህም አዩ እኮ ከዛ በላይ ልትወልድልህ ትችላለች። አስር ልጅ ልታፈራልህ ትችላለች፣ ታፈራልሃለች። ለምንድ ነው ከእሷ ጋር ማትኖረው? አሁን እንደዚህ ይባላል፣ ልጅ በልጅ ይቀየራል፣ ልጅም በልጅ ይቀየራሉ። ሰኢድ እንደናንተ አይደለም እንጂ እናንተ የምታደርጉት ሴራ ሰውን አያቀራርብም፣ ሲጀመር ማለት ነው። ሰይድ ግን ያሳዝናል። ሰይድ ላይ እኔ እየታየኝ ያለው ነገር አሁን ምርጥ ኢትዮጵያዊነት ነው። ግን አንቺ ቡኒ የምትባይ ልጅ ማለት ነው፣ እባክሽ ንግግርሽን አስተካክል። ሴት ነሽ ሴት ነሽ፣ ሰውን ለማቀራረብ እንጂ እሷ ስላለችል እሷ አንተዋት። እነዚህ ሰዎች እኮ ብዙ አመት አብረው ኖረዋል። የልጅነት ላይፍ፣ የማይረሳ ላይፍ እኳ አላቸው ይሄን ነገር አትርሼ። ወንድ ልጅ ከመጀመሪያ ሚስቱ እማይቆርጥለት ነገር አለው፣ አይቆርጥም ወደሽም ጠላሽም ማለት ነው። መልክ ደግሞ ለሰው ልጅ ታጥቦ አይጠጣም፣ ጸባይ ነው። ሱመያ ደግሞ ሁሉን ነገር አሟልቶ የሰጣት ናት። ጸባይዋ ደርባባ አስተዋይ፣ የሆነ የልጅ እና ልጅን በልጅ እንዴት ልጅ ሱመያ ሁለት ልጅ ሁለት ልጅ አለኝ ብለህ ከሆነ የምትሄደው አዩ፣ ከዛ በላይ ትሰጣለች ነው። እኔ የተረዳውት እንደዛ ነው። እንደዚህ ይባላል። አሁን የምር እና ውድ ቤተሰቦቼ፣ እሷ ስለ ሱመያ እያወራች እኔ ትቻታለሁ እኮ ለምን አትወኝም ትላለች። ቪዲዮ ላሰማችሁ ተከታተሉ። ምን ይዘሽልን የመጣሹ ካላችሁኝ ደግሞ ዛሬ ተው እኔ ደሜን የፈለው በጣም ተናድጃለሁ። ምክንያቱም በቃ እኔ ትቻታለሁ። እኔ በሰይድ ዩራንጃውን እየሰራ ያለሁት በሱመያ ጉዳይ እኔ ምንም እየተናገርኩት ያለሁት ነገር የለም ማለት ነው። ግን እሷ ደግሞ አልፋ ዳር ድንበር አልፋ፣ ጭራሽ እኔ ለመሳደብ በሚዲያ ፊት ለፊት ተነስታለች፣ ቆርጣ ተነስታለች ማለት ነው። ግን እኔ ሌለሽ የምፈልገው አስጠነቀቅሽ፣ ያለው ዛሬም ሆነ ነገ ከኔ ራስ ወረድ በይ፣ በቃ እኔ ትችሻለሁ፣ አንቺም ታይኝ፣ እንደተውኩሽ ለምን አትታይኝ? እኔ ስላንቺ አልተናገርኩም፣ ስላንቺ አላወራሁም። በቃ ከዚህ በላይ ወይ ስለእኔ ተናገሪ ነው፣ በግድ ስላንቺ አሁን እንድናገር ነው የምትፈልጊው? እኔ ግራ እየገባኝ እኮ ነው ወይ ከፈለግሽ እኮ ስለ እኔ በቃ ተናገሪ ማለት ትችያለሽ፣ ከመሳደብ ይልቅ ማለት ነው። እኔ ልንገርሽ ይውልሽ ሱመያ፣ አሁን አሁን ይውልሽ በሰይድ ምክንያት እያከበርኩሽ ነው እንጂ ምን ልበልሽ። እንደው ሰማችሁ አይደለ ቤተሰብ፣ መግቢያ ላይ እያሳየኋችሁ ቪዲዮ፣ ለዚህ ቪዲዮ መልስ ከመስጠቷ በፊት የሰራችው ቪዲዮ ነው። በዛ ቪዲዮ ላይ በቃ ሱመያ ደግሞ ትናንትና ነው ቪዲዮ የለቀቀችው። እሷ ግን ሁልጊዜ ስለ ሱመያ እያወራች ነው። ይሄ አሁን ለምን አተኝም የሚለው ትላንትና ሱመያ ለሰጠቻት ምላሽ ነው። ገባችሁ ቤተሰብ? እና ምን እንዴት ነው የምታስቢው? ማለት የገልብጠች ነው የምታስቢው? አልገባኝም። የምሬን እኮ ነው። ስለሰው ሙሉ ሙሉ ቪዲዮ ስለሷ እያወራሽ ትቻታለው ማለት ምን ማለት ነው? ወይስ እኔ እንጃ። ብቻ ሱመያ አትናደድም እንጂ አንቺ በጣም ታጭሻለሽ። እኔ ግን ተናደድኩ። ለምን በቃ እኔ ሰኢድና ሱመያ እንዲገናኙ ትልቅ ምኞት አለኝ። ሰኢድ በዚህ ልክ እየተንከራተተ እናንተ ነገር እንደዚህ እያፋፋማችሁ ተመሳጥራችሁ ነገር የምታጋግሉ ለዛውም ሴት ሆናችሁ ማለት ነው። እኔ ደርሶባችሁ ይት ነው የምለው። ሌላ ምንም ማለት አልችልም። ሱመያዬ እንግዲህ ሰኢድ መጥቷል አዳራሽን የምር እኔ በጣም ነው ያሳዘነኝ። በቃ ኢትዮጵያዊ ነው ሰይድ እኔ እየታየኝ ነገር እንደ ሚስቱና እንደ ጓደኞቿ ቢሆን በቃ ሰኢድ ቆርጦ ተቀምጦ ነበር እስካሁን ማለት ነው። ግን እሱ በቃ በሀቅ የሚፈልጋቸው ሚስቱ ልጆቹን በቃ ከአንጀቱ እንደሚፈልጋቸው ነው የታየኝ። እና በጣም ከባድ ከባድ ሰዎች ናቸው የምር ከባድ። በተለይ ይቺ ልጅ እኔ ልክ እሷ ጣውንት እየመሰለችኝ ነው የምር። እኔ በቃ በጣም ነው የምትገርመኝ ማለት ነው። ቆይ ከዚህ በላይ ንግግር አለ? ሱመያን ተዋት። ለምንድን ነው የምትፈልጋት? አዩ አዩጋ ለምን አትቀመጥም? አዩ አስር ልጆች ትሰጣለች፣ ለሁለት ልጆች ብልሃት ትዙር ነው። በቃ ይሄ እንደዛ ነው። ልጅ በልጅ አይለወጥም። እናት አንቺ አንቺ እንዳንቺ አስተሳሰብ አይደለም። የምርይ ነው የምላችሁ እኔ በዚች ልጅ ንግግር በጣም ነው የምናደደው። የምር የማይባል ነገር ነው የምታወራው። ማስታረቅ ባትቺ ዝም በይ። መልካም ንግግር መናገር ካቃትች ዝም በይ። አዩ ከኋላ የመጣች ለሰይድ ደግሞ ሰይድን አክብሬ ነው ትላለች። ምን አይነት ማክበር ነው ይሄ? በጣም ነው የምትገርመው። እኔ ግን በቃ በጣም አስገረመችኝ የምር እንደው ሙሉ ቪዲዮን በቃ ሱመያን ተዋትና አዩ ጋር ተቀመጥ የሚል ቪዲዮ ሰርታ ስለ አንቺ አላወራሁም ስትል ገረመኝ። የጀመረችው እሷ፣ አሁንም እያወራች ያለችው እሷ። አንቺ አሁን አዩን የጠቀምኩ መስሎሽ ይሁን አላቅም። ሰኢድ እንደሆነ ቆርጦ ነው የተነሳው። አንድ ጊዜ ልጁንና ልጆቹንና ሚስቱን ሳያገኝ እንደማይቀመጥ አልገባሽም መሰለኝ። ቆርጦ ነው የተነሳው እና እናንተ እንደዚህ አይነት ነገር እየቆሰቆሳችሁ ባላችሁ ሰዓት ሱመያም እንዳትራራ እያረጋችሁ፣ እሱም ደግሞ እሷን ሳላገኝ አልቀመጥም እያለ አዩ ብቻዋን ትቀመጣለች እንጂ ምንም የምትጠቅሚያት ነገር የለም። አንዳንዴ ማሳስብ በቃ ምቀኝነት፣ የሆነ ቅናት ነገር ያለባት ሁሉ ይመስለኛል። ጋይ ይቅርታ አድርጉልኝና ማለት ነው እና እባክሽ ንግግርሽን አስተካክይ። መልካም ነገር ከቻላችሁ መልካም ተናገሩ፣ ካልቻላችሁ ደግሞ ዝም በሉ ብለዋል ነቢያችን ማለት ነው። እና መልካም ነገር ከተናገርሽ ተናገሪ። በዚህ ልክ እየለፋ እንደዛ ገጠር ለገጠር እየተንከራተተ ማን ፈልጎ መስሎች ነው? ስለዚህ እንደዚህ አይነት ነገር ስታወሩ ነገር ይባባሳል ብለሽ እንዴት አላሰብሽም ነው ቡኒ ላንች ነው ይሄ መልእክቴ በቃ ሌላ ምንም ማለት አልችልም ውድ ቤተሰቦቼ በሰኢድ ጉዳይ በጣም ነው ያዘንኩት እኔ ጎንደር ይሄዳል ብዬም አልጠበቅኩም ልክ ሱመያ እንዳለችው ይመለሳል ብዬ ሁሉ ነው ያሰብኩት ነበረ እና እሱ ግን በቃ ቆርጦ እንደተነሳ ነው የተረዳሁትና አላህ ኸይር ነገር ያሰማን ቀጣዩን ነገር ደስታ ያለበት ቪዲዮ ይዘውን እንዲመጡ በቃ ተስፋ አደርጋለሁ ማለት ነው። ውድ ፋሚሊዎቼ በያላችሁበት ሰላማችሁ ይብዛልኝ፣ ከክፉ ነገር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። መልካም ምኞታችሁን ግለጹላቸው እንደ ሁሌውም ማለት ነው። ቻው።